የተነቃቃ ትከሻ ቀዶ ጥገና ማን ማድረግ ይችላል? እንደ ምሳሌ እኛ እንደ ምሳሌ ከተሰበረ እስከ ሌሎች እንደ እንግዳ ነገሮች ማድረግ እንችላለን። የትከሻ ስብራት፣ የእጅ ስብራት እና እንደ ምሳሌ የክንድ ስብራት ማከማቸት እንችላለን እና ሰር እና ከዚያ በንቃት በቀዶ ጥገና ልናደርጋቸው የምንችላቸው ከመጠን ያለፈ ስብራት፣ እንደ ምሳሌ የትከሻ አርትሮስኮፒን እንደ ተነቃቃ ሂደት ማድረግ እንችላለን፣ እንደ ካፍ እንቅልፍ፣ ስላፕ እንቅልፍና ባይሴፕስ ቴኖዴሲስ እነሱ እንደ ምሳሌ እነዚህን ሂደቶች ማድረግ እንችላለን ታካሚ ተነቃቀ ከሆነ እንደ ምሳሌ እጁን ማስተዋልና ብሎክ መስጠት በማድረግ እና ሌሎች ሂደቶችን እንደ ምሳሌ የትከሻ መተካታችችን መተካት የተሻለ የትከሻ ቀዶ ጥገናዎችን ሁሉም በብሎክ ላይ በተነቃቀ የትከሻ ቀዶ ጥገና ማድረግ እንችላለን አህ የዚህ የነቃ የትከሻ ቀዶ ጥገና ጥቅሞች ምንድ ናቸው እንደ ምሳሌ ይህ ለታካሚዎች ማድረግ ይቻላል በአጠቃላይ የማስተካከያ ምክንያት ሊከሰቱ የሚችሉ ውርደቶች ሊኖሩ ስለሚችሉ ስለዚህ በአጠቃላይ የማስተካከያ ምክንያት ሊከሰቱ የሚችሉ ውርደቶችን መከላከል እንችላለን። ታካሚዎች እንደ ምሳሌ ጠዋት ሲመቱ ምሽት ወደ ቤት መሄድ ይችላል። እንደ ቀን እንክብካቤ ሂደት በዚህ ተነቃቃይ ትከሻ ቀዶ ጥገና ማድረግ እንችላለን። እና ለዚህ የሚሆኑ ማነው እንደ ምሳሌ ታካሚው መተባበር አለበት ማለት ነው። እነሱ እንደ ምሳሌ ምንም አይነት ጭንቀት ወይም ሌላ ነገር አይሰሙም። እኛ ሂደቱን ከመነቃቃታቸው በፊት እንለያለን። ነገር ግን ማስተካከያ እንዲያገኙ ከፈለጉ ማስተካከያ ማቅረብ እንችላለን። ነገር ግን በአብዛኛው ታካሚዎች በቀዶ ጥገና ሂደት ላይ በጣም ደስ ይላቸዋል። ምንም አይነት ህመም አይሰሙም። በጣም ምቹ ናቸው። በዚህ ቦታ ለብዙ ታካሚዎች አድርገናል። ከታካሚዎች የሚመጣው ክፍ በጣም ጥሩ ነው። እነሱ ምግባቸውን እና ሌሎች ነገሮች እንደ ምሳሌ ከቀዶ ጥገናው በኋላ በአንድ ወይም ሁለት ሰዓት ውስጥ ማግኘት ይችላሉ። ከቀዶ ጥገናው በኋላ በጣም ምቹ ይሰማል።